ኮሮኒ የመጣው ነው እዚህ ቤት አይደለ እንዴ? አትምጡ በቃ ይሄ እኛ ግዛት ነው። ከፈለጋችሁ ውጪው ነው እንዴ? እስኪ ድገሙ! እስኪ ድገሙ! አላዞረውም፣ ማርያምን አላዞረውም እኮ ድሮስ እኮ እሱን እኮ ነው። መልካም ልደት እያሉ ነው ብራዘር ለላዙር አለ ጋይስ፣ ሁላችሁም ዊሽ ዊሽ አድርጉለት መልካም ልደት በሉት። አሁን የልጅ ነገር በቸኮሌት የልጅ ነገር፣ ልጅ አይደለም። ምንድን ነው ያልከው? እስኪ ድገማ። ታዲያ ሌላም ቸኮሌች ሚገዛል ሰው ካለ እኮ አፒ በርስ ኮሎምቦስ እያሉ ነው። ቲ መልካም ልደት ተወልጃ አለም በቅየ ነው። እናቴ እንደነገረችኝ ከወይን ፍሬ ነው። ለማንኛውም ኔትወርክ አይደለም ድምፅ ነው። ተያቸው። ምግቡ አውሩት። ሰላም በላት በእናትህ። እኔ ልግዛል ምን ምን ትገጅለታለሽ? ብራዘር ለማንኛውም መቼ ነው ፓርት ሰላሳ ዛሬ ቀኑ ማለት

ማታ ከአስራ ሁለት ሰዓት በኋላ ክፍል መቶ ሰላሳ ጠብቆ ኤችፒዲ ሄደ። አስቀናችሁኝ ወንድሜ። እንዳታስብ ትመጣለህ። እግዚአብሔርን እመነኝ፣ እግዚአብሔርን እመነኝ። ይሆናል አንድ ቀን ትንሽ፣ አንድ ሦስት ወር፣ አሁን ግንቦት፣ ሦስት ወር ምናምን፣ ሁለት ወር፣ ሦስት ወር ብቻ ጠብቅ። ሁሉንም ፊክስ እናደርገዋለን። ዝም በብለህ አንድ ሞቅ ያለው ወይ ያህመድ ማንጁስ ወሎ የሚለውን ጳውሎስ ደመቀ ይላል። አንድ ለመቶ ሰማይሳ ነው። ቪዲዮ ፖስት አድርጌያለሁ ፕሮሞሽን። እሺ ግባና ኮፒ ሊንክ እና ሪፖስት አድርግልኝ ከነቦቼ ጋር እየተጨቃጨቅን ምናምን እና ግባና ኮፒ ሊንክ እና ሪፖስት አርግልኝ። እግዚአብሔር ይመስገን። እንዴ እኔ እዛ ሁለት ስኒ ጠጥቻለሁ። አሁን ደግሞ እራሱ ደህና ናት ቀስቴ ደህና ነች። እግዚአብሔር እና እንበላለን አስቀምጦ ነው አይቀርም። በስመ አብ ተብዬ አይደል እንደ ሆዳም እራሱ ደህና ነች። እች ደግሞ መናስ አአ ፈልጓለ ፈለቆ ታቻርጎ ደህና ነች። ትናንትናም ገብተን እየወራን ነበረ። ባለፈው ሰላም በልልኝ ያልከኝ ነገር ደግሞ በትልቁ አድርሼላታለሁ እና አመሰግናለሁ፣ ሀብትሽ አመሰግናለሁ ብላለች። ጅማና በእናት ቀስቴ፣ እስቲ እግዚአብሔር ከፈቀደ እንመጣለን። ይመቻችሁ የእኔ ምርጦች። የቱ ማኛ የአርሰናል ኪንግ አንተ ምችት ይበል ብራዘር። የአርሰናል ደጋፊ መሆን ብቻ በቂ ነው። እንደ ማንችስተር ዩናይትድ ደጋፈች እዚህ ውስጥ አላችሁ እና ባካችሁ ከቻላችሁ። አዎ እናንኝ ግድ ነው። እኔ እና አንቺ አንድ ቀን አራትበይም አትበይም፣ ሆዳም አትበይም፣ ተቆረጥኩ ፎንቄ ተቆረጣለችኝና ስዩሜ፣ ብራዘር ቴንክ ዩ ማን፣ አመሰግናለሁ አባቴ። እኔ ግን እንደዚህ ስሞክ አርገው ሶስት ሺህ ካልገባ ይደብረኛል። ሶስት ሺህ እኔ ሶስት ሺህ የመግባት ፍላጎት የለኝም። ከአይን ያውጣ። ካገባው ግን ምቀጣሽ ቀጣት፣ ደግሞ አሳይሻለሁ። ሶስት ሺህ ነው ያማከረ ዋብ ቴንክ ዩ ቴንክ ዩ ብራዘር ማይ ፋሚሊ ዲዳ ነምራት ከታረቀን ቆይና አንተ እኛ መታረቃችን ነው። ብሮ፣ አፍላፍቅር መቼ ሲሆን ዛሬ ይለቀቃለው? ከስኪ ስንት ሰዓት ነው? በቃ ከአንድ ሰዓት በኋላ ይለቀቃል። እሺ ጠብቁ፣ ትንሽ ደቂቃ ሚጠንክር ያድርግልኝ እንጂ አዎ፣ ማርያምን ፎሎ

ጋይስ ደብል እንኳን በሰላም መገባል። ደግሞ ደብል ነው። እሺ ጋይስ፣ ፈርስት ጊፍት ደብል ነው። ማይ ፋሚሊ ፈርስት ጊፍት ደብል ነው። መሽ ነው? ንገረኝ፣ ቀኑን ቀኑን ንገረኝ። መሽ ነው? ምርጥ ሰው፣ ኧረ ፈርስት ጊፍት ደብል ነው ጋይስ። ወይኔ እንጠብቅ ከዘጠኝ ቀን በኋላ መች ነው የሚለው? ቅዳሜና ወር ነው የሚውለው ወይስ? ሲቆጠር ከዘጠኝ ቀን በኋላ ቅዳሜና ወር ነው የሚውለው። ከዚህ ከዛሬ ጀምረህ ከዘጠኝ ቀን በኋላ ስቆጠር ዘጠኝ ቀን ጨምርበትና ቅዳሜና ወር ነው ወይም ቢውለው ሐሙስ ማታ። አሬ መቸኛል። ሐሙስ ምንድን ነው ግን? መስፈርቱን ንገረኝ። አንድ ነው እሱ መናገር። መስፈርቱን ግን ብትነግረኝ፣ ፒስ ነው ዘማን አቤት አቤት አቤት! ጀግኔ ጀግኔ ስማኝማ ዊኒ ሁሉ ሰድበት ቀስቴ ፀጉሮ ስለተቆረጠ። አዎ ተቆረጥኩ። በእናታችሁ አላያችሁትም? እንደ ጃዝ የሚለው እኮ ጋይስ። አሁን አንድ ሰው እንዳዋሽ አንድ ሰው እንዳ፣ እውነት ማውራስ ገሌ ሄቴ አንድ ሰው እንዳ፣ ከዛ አንድ ሰው ደግሞ ቢስመኝ ይበቃኛል። ከተሸነፍን እንቅጣት ምናምናለው ግን መች እንደ አይ ነው ገስት ገስት ነው። ሌላ ነገር ነው የማወራው። ጌም ነው አዳጋ ጋይስ የአምራል ቴንኪ ሶማች አመሰግናለሁ። ኤኒ ጊፍት ደብል ነው ጳውሎስ፣ እኔን ምንድን ነው አንተ ኮተታም ደብል ነው ደብል ነው ጋስ። ከዚህ በኋላ ይች እናስከብርና፣ አረ እገባለሁ። አሙስ ከሆነ ማርያምን አይ ነው የቀጠሮ ም ተዘጋጅቷል፣ እና እየተጋበዝኩ ነው። እጅ ምን ችግር ራሳስብ እንገባለን። ራስ ማስከበር ነው። ምን ይታወቃል? በሚሊየንስ ነግሼ ቦታ ላይቭ ነው ላይቭ ነው ይለኛል። ምንድን ነው ጳውሎ ላይቭ

ተናገሪ አታቋርጪውም አንድ

አላቃትም → ግን ላስገባ ዝም እቺ እንኳን ተው፣ አትቀር እሺ። ጋዜጣ ብታባር ናታን ከሰው ጋር ነው ያለው እኮ ብቻ ነው እንዴ? እስኪ አቋጭ ናታን ከሰው ጋር ነው። አይመስለኝም፣ ከሰው ጋር አሁን ይሄ ከሰው ጋር አሬ፣ የማይረባ ምንድን ነው የላከልኝ? ኢንስታግራም ላይ ሂጂና ጥሪው፣ አንውት ይቆይ፣ ሂጂና ናታ፣ ናታ እንጥሪው። ብቻውን ከሆነ ማን ነው ሰው? እንዳታስገቡ ሰው እንዳታስገቡ። አንተ ውሻ፣ ና፣ ና፣ ና። ማን ነው አንተ? ደሞ ናታይ ነው እባክህ። አይ ወይ ነው